ግን የማውቀው አንድ ነገር እዚህ ቤት ውስጥ ጥሩ ትዝታ እንደሌለ። ለዚህም ነው ይህንን ቤት እየሆን የሄደለብኝ። ይህንን ቤት ሳዩ ዚህ ምለኛ ጠንካራ ሰራተኛ ትመስለኝ ነበረች ሳሮ ናት። ቤቱ በጥንካሬው ያሰራችው በወዞ የገነባችው ይመስለኝ ስለነበር በጣም ወደው ነበር። ግን በመጨረሻ ሰው አመተኛ ባህሪ ገልጦ ደም እንዲፈስ አደረገው። ስለዚህም እዚህ ቤት መኖር አልፈልገውም፣ በቃኝ። ይህንን ቤት ለመስራት ምን ያልቆረጠኛ እንደነበረች አስታውሳለሁ። ሳሮን ላለመቸው ነገር እስከሞት ዋጋ ትከፍላለች፣ ትክክል እንዳልሆነች እያወቀችን ቢሆን ቤቱ ሳስበው የሳሮን ትዝታና የተገነበው በህገ ወጥ ገንዘብ ስለሆነ እዚህ መሆን ለኒ ምቾት አሲጠኝ። ለዚያም ነው ንብረቱ ይቅርብኝ ብዬ ትቼ ለመሄድ ተገድ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 ሩት ግን ሰላም ትክክለኛ ፖሊስ እንደነበረች ወዲያውኑ ለቤተሰቦቹ ትነግራቸዋለች። ጀግናነኝ እያለች ስትፎክር የቆየችው ሳሮንም መርበትበት ጀመረ። እጄን ለፖሊስ ሰጥቼ እናቴን ከማዋረድና የሰዎች መጠቋቆሚያ ከመሆን ራሴን በአጠፋ ይሻለኛል በማለት ወዲያውኑ ደቅነው የነበረውን ሽጉጥም ተኮሰችው፣ ራሷንም አጠፋች።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 ሩትም በህይወቴ ብዙ ሰዎች አይቻለሁ፣ እንደ ሁለታችሁ የዋህና ገራገር ግን የትም አላገኘውም። በጣም አመሰግናለሁ እወዳቸዋለሁ። ዳዊት እንደ ታላቅ ወንድሜ ነው የማይህ እወዳሃለሁ፣ በማለትም ፍቅሩን ገለጸችለት። እሱም እንደ ታናሽ እህቴ ነው የማይሽ በማለት ከተቀመጠበት ተነስቶ ያቅፋታል። ሩትም አሁን ወደ ቤተሰቦች መመለስ ይኖርብኛል፣ ሀዘን አታብዙ፣ በማለት ተሰናብታቸው ትወጣለች።